እንዲሁ ንገሪኝ፣ ማን ነው የሚረግጠኝ? በማርያም በማርያም አላልኩ፣ ማን ነው የሚረግጠኝ? በጣም በጣም ነው እየረገጡኝ ያሉት። ምን ተሰብስቦ ነው የሚረግጠኝ ጌታን? የት የት ነው የምንረገጠው? ማ ነው ረጋጩ? ማ ነው የተረገጠው? ተናገረ፣ አለበለዚያ አንቺን ነው ወገብሽ ይረገጥ የሚልሽ የሆነ ማኛ ሂስ ና ዮኒ ማኛማ አይረግጠኝም። ምን ሆኖ እሱ ደሞ ዶ ወደ የምር ምን እያለ አላዊ ዝም በይ ውሸታም እናንተ ዮኒ ሴጋው እየረገጠኝ ነው። ምን ብሎ እሱ ደሞ ንዶ ማን አባኪዳ ለው መምጣት ፈልጓል። ካያችሁት ዳርዳር እያለ ነው። ዝም ብሎ አይመጣም ዝም ብሎ አይመጣም ብሎ እያጨበጨበ ነው። እያሽቆለጠ ነው። ማን አባ ኪዳለ ግዴታን ምድር ላይ ያለ ግዴታን ሳይጨርስ ምን አስከሄደው አሁን? ከሄደ በኋላ ደግሞ ያዙ ይልቀቁኝ። ካልመጣው ምንም ችግር የለውም። ና ከፈለግ የሚያገባል ነገር የለም። አንቺ አውቀሽ ነው። ይቺ ውሸቷን ነው፣ ውሸቷን ነው። ሊያን ለምን ረገጠች እያለ ው አሁን የተውኩትኝ የተውኩት እግዚአብሔር መልካም ነው ምናምን እያለ ስለሆነ ቆይ እስቲ አሁን የእግዚአብሔርን ክብር እየመሰከረ ነው እና ስ ላይክ። ሚ ቢ ኳየት ምናምን በማለት ነው። ገባሽ አይደል? ይኸው እንዲ ዞር ላለው ካለ ዝም ብለን ነው የምንራገጠው። ነው የእነሱ ወደ ሁሉ ወደ ግራ፣ ወደፊት፣ ወደኋላ የሚያገባኝ ነገር የለም። አልፎ ይቀመጥ። እኔ ከሱ ጋር ችግር ያለኝ እዚህ ሴቶቹን ስለሚያሳቅቅ ነው። ሴቶቹን ካልተናገረም አናቡ ምናምን ብሎ ግን ከመጣ ማለት ነው በሚገርም ሁኔታ ነው የምረግጠው። እንደውም እዚህ ምድር ላይ ሁሉ ተገናኝተን እንደባለብ ብየዋለሁ። ጥሬን አልቀበል ብሎ ነው እንጂ ግን አሁን አንቺ አውቀሽ ነው ሞቅ ሞቃሪ የሚያሞቅ ያሞቅ ሻቡ ደደብ ዶማ ደብሮ በጣም በጣም ነው የደበረሽ? ምን ነው በጣም ደብሮ ሻል እንዴ? ማማየ እና የመጨረሻ ፔሪዮድሽ ላይ ነሽ መሆንሽ ምናምን ነገር ተቀያይሮ ዲፕሬሽን ምናምን አጨናንቁ ነው ፓርክ እየጠበቁ ነው እሱ አጨናንቆሽ፣ ከዛ በኋላ እዚህ ቲክቶክ ላይ ዝም አሉ እነዚህ ሰዎች አይባሉም ወይ በሚለው ነው። ታዲያ ሆርሞን የሚያስተካክል መድኃኒት ከአንዱ ቤት እየወሰድሽ ወደ አንዱ ቤት እኔ የምታጋጭኝ ከሰው ጋር ምን ላመጣብኝ እኔ ምን አገባኝ እኔ ሁሉ ምን ያገባኝ ነገር የለም። ያን ወርቂቱ ክሬን ሰምታ ውጋን ወደ ኋላ ራቅ አርጓል። ውጋን ወደ ኋላ አርጓል። ግን ፊቱ አንዳንዴ የሆነ የነጭ የሆነ የፈረንጅ የጎረምሳ ፈረንጅ ፊት ምናምን ይመስልብኛል። ግን እሷ አንገቴ በቤላ ምናምን ብላለች። ከፊልተር ከወጣ ራሴን ባጠፋ ይሻላል ብላለች። አይካያችኋት ያፈር ገንፎ የመሰለች እኔ ምን አገ- አይደለም፣ ያፈር የዱቄ ገንፎ ለምን አለ ዱ አይ ጊቭ ኖ ኖ ሪሊ ኖ ሪሊ ቢች አይ ዶንት ጊቭ ኤ ሺት የፈለግሽውን ነገር ብትይኝ የሚያገባኝ ነገር የለም። ኢትዮጵያ ነው የምኖረው? እ ኢትዮጵያ ምድር ላይ ነው የምኖረው? ወይኔ ይህቺ ኢትዮጵያ የምትባል ሀገር ግን ደህና ናት ኢትዮጵያ፣ እንዴት ናት ኢትዮጵያ? በቃ ይመቻቹ ብዬሽ እኮ ነው የማነብላችሁ ታውቃላችሁ። ማንበብ ካልፈለጉ ይዞርባችኋለሁ እንደ ጦስ ዶሮ። እኔ ዝም ብያለሁ በቃ፣ ደስ ይበላችሁ በማለት ነው እንጂ እዞርባችኋለሁ። ይሻን ቆዬ ስውድሽ ሲወድሽ ኦ በጣም በጣም ነው እንደምትወደኝ በጣም በጣም ነው የምትወደኝ። ለምን ማለት አልገባኝ። ኦ ማይ ጋድ ማይ ሰንግላስ መነጽር የለም እዚህ ጋር። ዛሬ የምንሄደው መኪና ሌላ ነው። እዛኛው መኪና ውስጥ መነጽር እንድረስች ይመጣ በመነጽር ላይ ያችሁ ፈልጌ መነጽር እዚህ ጋር ያለ መስሎኝ ለካ ሌላ መኪና ነው የምንሄደው። እንዴ ባላ አጋጥማችሁ አጣል አንድ የተረገመ ባላ አለኝ መኪናዬ ያኛው መኪና ትናንትና ስነዳው የነበረው መኪና፣ ሰሞኑን ያስኩትን መኪና ምንድነው ኦይል ቼንጅ ምናምን ያስፈልገዋል። ውሰድና ቀይር የወንድ ስራ ነው ልወለኝ። ምን ይለኛ ራሴ ቀይራለሁ። እረ ተው በጋም ለካ ረከ ልጆች ጋር ወንዱ እነሱ ልጆችም ይለምዳሉ። እኛ እኔና ልጆቹን ቀይራለን ብሎ ለ ትናንትና ማታ ምን ቢያደርግ ጥሩ ነው መኪናውን ኦይል ቀይራለሁ ብሎ ፈታቶ ፈታቶ ጋዙን ይሄ በቃ ገራጁ ላይ የኦይሉ ፈሶ ምን ብለ ሰራ ከው ልወለኝ። አው ሰርችዋለሁ ግን ኦይሉን አጽጃለኝ ማዝናት አለብሽ፣ ሶሪ ምናምን አለ። ኦኬ እሺ፣ ችግር የለው መኪናው ከተሰራ ብዬ ከዛ ምን ያለ ጠዋት ተነስቼ ልጆቹን መኪና በመኪና ልጆች ላደርስ ሲሄድ የቧንቧ ራሱ ከመኪና ስር ኦይሉ እንደዚህ አይፈስም፣ መንገዱን በሙሉ ኦይል በኦይል አድርጌ፣ አምላክ ሆይ ፖሊስ ባለያዘኝ። አንተ ሰውዬ እየሰራ ነው ደውዬ ምንድን ነው ያደረግከው መኪናውን? የቧንቧ ራሱ እኮ እንደዛ አይፈስም። ጋዙ ፈሰሰ ለዋለ ሬሊ ምናምን ይለኛል

እኔማ መኪና ምናባ ከአስፈታታ ከማታውቀው ልጆቹን ላስተምር ብሎ የማትችለው መኪና ምናባ ከአስፈታታ ከአልኩትኝ እኔን አትፈታታኝም ወይ ደህና አልጋ ላይ ውስጥ እኔን ብትፈታታ ይሻልክ እሞይ አልኩትኝ። እኔ እኮ እዳ ገባህ ዘንድሮ እኔ እንደ መፈታታት መኪና ፈታታ። ይኸው ደህናውን መኪና አበላሽ ትኩቻለህ። እኔማ እናቴ አንላኪው ያልኩኝ ነገሩ ትምህርት ቤቱ ርቀት የለውም እንደው ካሁን ካሁን ፖሊስ ከያዘ መኪና ይሄ ኦይል እያፈሰሰ እንዳት አልችልም እንደው ፖሊስ ባልመጣ ብዬሽ ልጆቹን እንደምንም በእዛ መኪና አድርሼ መጥቼ መኪናውን አቁሜ ገራ ያንን ጋዙ ሁሉ አጽዳለሁኝ። እዛ ገራጁ ቤት ምናምን አፍስሶ አፍስሶ ምን አለ ምን አለ፣ መኪናውን በፈታ ብሎ ሆኖ እጁን ተጠቅሞ እኔን የሆነ አልጋ ላይ ወስዶ በደንብ አድርጎ ፈታቶ ፈታቶ እንደ አዲስ ቢሰራኝ ምን አለበት? አሁን እናንተ እንደዚህ ዓይነት ነገር አይገርማችሁም? ግን እንደ ኢትዮጵያ ሕዝብ ያው ቢቸግረኝ፣ አሁን ሌላ መኪና ይዣለሁኝ። መነጽሬ እዛ ነው ደሞ። ኤኒዌ እናንተ ቢዝነስ አይደለም፣ መነጽሬን እዛኛው መኪና ውስጥ ረስቼ መጣሁ። ከበዳችሁኝ። እውነት እውነት መኪና ልፈታታ ከሚል እና አንቺን የሚፈታታ ባል ይስጥሽ ደና መኪና ፈታቶ የሚያበላሽ ባል ከሚሰጥሽ፣ አንቺን ፈታቶ ፈታቶ አልጋ ላይ ከጨረሰ በኋላ የሚገጣጥም ባል ይስጥሽ። አሜን በይ። ምንድ ደንቆሩ ቁጭ ብላችሁ ሀና ቡን አፍጠጣችሁ አትዩ። ይሄ አረ በስማ፣ ለሌላ ላኪላት። ምን ሆነ ምልክ መኪና። እኔ ምን አገባኝ? እሷናት ሩሩ የመራት እንጂኔ ምን አገባኝ? እኔ የመኪና ችግር የለብኝ። አንዱ መኪና ቢበላሽ አንድ መኪና እንደዳለ፣ የሆነ ነገር ቢመጣ የሆነ ነገር እኔ እንደሷ ጥሬ ተጣጥሬ ዩቱብ ላይ ምናምን መከራዬን አይቼ መሰለኝ። እንደምን ምን እኔ ቂጤ እንደፍኝ ነው ምን ሆናችሁ ነው እንደዚ? አይደለ እንደዚህ እየመጣው እናንተ ጋር የምደነፋባችሁ የሚያገባኝ ነገር የለም እኔ ሱነት እኔማ ዛሬ ማታ ያንን በረንዳው እግዚአብሔርን ይኸው በረንዳ ይሄ ገራጁ ጋር ምናምን ጋዝ በጋዝ ሆኗል። አሁን ያንን ጋዝ በኋላ ሄጃ አጥብና ለልጆቹ ሲጫወቱ እንትን እሱን አጣጥብና ምን እለዋለሁ፣ ይቺን መኪና ፈታተክ እንዳበላሽክ እኔን ፈታተክ ተንደገና ካልሰራከኝ ዛሬ ማታ ጉድን ነው የሚፈላው ነው ማለት አለቀ ደቀቀ ነው ማለት ይሄ እበት መኪና እንደዚህ መፍታትከሽ፣ አለ እንዴ እኔንም ይፈታተኝ የሚፈታተኛል ያብሻው እንደባካቹ ፈታተኝ እያልኩኝ ምን ይላል? እድሜ ልካችሁን ዝም ብላችሁ ቅር ብላችሁ ነው የምኖሩ። በጣም በጣም በቃ ተጨናንቃችሁ እነዚህ ምድር ላይ የምኖሩት ሄዶ ደዛ ሰገጤት ላ የሚያገባኝ ነገር የለም። አው እኔ ባሌ እንደዚህ መኪና ፈታቶ ሳይገጣጠም የሚተው ለዚህ ወይ ፈታቶ ስላልገጣጠመኝ ሆን እንደ እየመጣው እናንተ ጋር የምጭወው እንደዛም ሊሆን ይችላል ቀውስ። ምን አባሽ የምን አባሽ ቀውስ ነሽ። እንደዚህ የሚገጣጥም አንቺ ገጣጥሞ ፈታቱ የሚገጣጥም ባል ያለሽ እኔ ምን ላድርግ? እሱ ፈታቱ ሳይገጣጥመኝ ቀረ። መኪናም ፈታቶ ደህና መኪና አበላሽን ግዘነብ አል ነው ያለኝ። ምን አለ ሃኒዬ ዛሬ አጋጠማትን ነገር ሼር እያደረገችን ነው፣ እስኪ እናዳምጥ ብለሽ እንደው ቀውስነቱን ትተሽ ቀልብሽ ብታዳምጪ። እኔ አሁን መነፅር ማድረግ ፈልጌ ነበረ፣ መነፅሬን ረሳሁት። እኔ ሌላ ነገሮች የተሸክሜ ስመጣ፣ ወይኔ ሃኒዬ ግንባርሽ ግን እኔ ግን እኮ በጣም እኮ ሁሉ የሚገርመኝ። እውነት ለካ በቃ በጣም በጣም ኢትዮጵያ ነኝ ማለት ነው። በግንባሬ ጂጂ ላይ ሂጂባት ኧረ እኔ ጂጂ ላይ ምን ዋሄን የሚሄዱ እናት ሴትዮዋ ነው፣ ወዳጆቿ፣ ምናምን ዘመዶቿ እንደዚህ ብሎ ጻፈልኝ በውስጥ እኔ ምንድን ነው ቆይ በሳል እኔ የምላችሁ አላሰራም እኮ ከሜሴጅ ይገባኝ እጂ ከያ ምንድን ነው ፊትዋ እንደ ላይ እዚህ እዚህ ጋ ይሄ እንደዚህ እየወረደ እዚህ ተንጠለጠለ ይሄ እንደዚህ ተንጠለጠለ እንደ አራን ቆይ ፊትሽ እኮ ወጠር ያለን ማለት ነው ይሄ ቆይ የናይጄሪያ ቅልቅል ፊት ስለሆነ አይረግብም ፊቷ ምንድን ነው? ፊልተሩን ቀይር ይበሏት ወዳጆቿ። እዚህ ጋር አላችሁ? ጂጂኮ እዚህ ጋር አለሽ። የምትጠቀሚ ፊልተር ቢቀርስ። ምንድን ነው ፊልተሩ እንደገና። ምንድን ነው ይሄ አይንሽ ስር እዚህ ጋር ስጋሽ ወልዶ የተንጠለጠሉ ምንድን ነው አንጠለጠሉሽ? እነዚህ ኢትዮጵያኖች እናንተ፣ ነገሩ እኔ ምን አውቃለሁ? የሆነ ፊልተር አይላሽ ምናምን ያለው ፊልተር ትጠቀማለች እና በጣም ነው የሚያስጠላው ፊልተሩ። ይሄ አይኗ ስር ይሄ ፊቷ ምናምን እንደዚህ ያረ እናቴ፣ እንዳይታጠፍ እናቴ ለሷ አሳያለሁ ብዬ ባይዘው። እድሜ እየገፋ ሲመጣ እንደዚህ ነው ፊት የሚደረገው እንጂ ወርታች አይደረግም። አሁን ፊት አውርደሽ መሬት ላይ እንዳትጥይ። ይሄ ካያችሁት አይኗ ራሱ ልክ አይደለም፣ ፊልተሩ ልክ አይደለም። አይላሽ ያለው ፊልተር ነው የተጠቀመችው እኔማ ዝም ብያየሁና እነዚህ ኢትዮጵያኖች በቃ እንደዚህ እንደዚህ የሶሻል ሚዲያ አነቃቂያችንን እንደዚህ እንደዚህ አድርጎ በቃ በሞራል ዋሪ እራመዶ አልኩኝ። እንደዚህ እንደዚህ እንደዚህ አድርጋችሁ በቃ አደቀቃችኋት። ኧረ ተው፣ ስለመዳን አይደለም። እኔማ እናቴ ከቲክቶክ ሌላ ሌላ አፕ ከተከፈተ እዛ ጋር ፊቴን አላሳይ ድምጼን ብቻ ነው ማሰማው። እንዴ አያችኋት! ይሄ እኮ የለም በቃ ይሄ ይሄ ረግቧል። ከንፈሯ ብቻ ነው የተወጠረው። ፊቷን አውላልቃችሁ አውላልቃችሁ ማማ ልዕልቲማ መቼ ፋቶታል ልልቲማ ከነ ማስረጃ ነው። የድሮ ቪዲዮ ከነመልሱ ከነማስረጃው ታቀርባለች። ማስረጃው ተቀርባለች ትላታለች። እናንተም አናት አናታናቷን ብላችሁት ሶሻል ሚዲያን በእግሬ ያቆምኩነኝ የምትምትሏን ሴትዮ አሁን አልቃችሁ፣ አሁን አልቃችሁ። ፊቶ ሁሉ ተቀያየረ። እምታረጋጉን ሁሉ አሳጣችሁት። ምን አያደርጋችኋት ነው ምንድነው እሱ ነገሩ? ለኔ ኩላራሴ ኩፈራው እኔንም እንደዚህ ቢያደርጉኝስ በየኩፈራው አችሁ ምን አለ እስቲ እስቲ፣ አንዳንዴ ደግሞ እዛኑ የሆነ ሰው ወድቆ ተንገዳግዶ አጎንብሶ ስታዩ ማናት ጅጅ ኪያ ይኸው። አንዳንዴ ሰውን ወድቆ አጎንብሶ ስታዩ ያንን ሰው ቀብረን ጉድጓድ ውስጥ ሲገባ ካላየን አንተውም አትበሉ። እስቲ ለቀቅ አድርጎ አንዳንዴ ተዋት። ብስማ አምስማ እውነት እውነት እውነት ጂጂ ክያ ጥሩ ሙድ ውስጥ አይደለችም። እኔ ፊቷን እኔ ጂጂ እኮ እውነት እውነት እውነት ያው ለጨዋታው ድምቀት እልሻለሁ እንጂ እኔ አልጠላሽም፣ ግን ፊልተሩን ብትቀይሪ ጥሩ ነው። ይሄ ፊትሽ እዚህ እዚህ ስሩ ጡት ማሳጅ የሚያስፈልገው መሰለ ፊትሽ ራሱ ፊልተሩ ኖርማል አይደለም። የምናየው ነገር በሙሉ ትክክል አይደለም። ከእነዚህ ከሶሻል ሚዲያ ትንሽ ባክአፕ ታደርጊና ራስ ኮንትሮል፣ ራስ ጥበቃ የሚባል ነገር ነው ነው ምን ችግር አለ? ኖርማል እኮ ነው ካለ ለምን አለ እኮ ነው። እነ ኪም ካርዳሽን እየተሞላሉ አይደል እንዴ? ሁሌ የሚመጡ የሚመጡት አንቺም እንደዛ እንደዛ አድርጊኝ የሆነ ነገር አድርጊ እንጂ፣ ጥሩ ሙድ አይደለም ያለሽበት። ሙድ እንደገና ሂጂባት። ሄዱኛ። ምኗ ላይ ነው የሚሄደው? ሂጂባት እሷ ኦሬዲ። ሄዳችሁባት፣ ሄዳችሁባት ሴትዮዋን መላቅጧን አሳጣታችሁ አይደል? እንደገና ሀናቡ የኔ ምላስ ደግሞ ከተደረበ እንዴት ነው የምትሆነው? ተው ነውር ነው። እኔ ጅጅ ኪያ ላይ አልሄድም። እኔ ለጅጅ ኪያ ኖርማል አይደለም የምናየው ነው ነገር፣ ፊልተሩ ይቀየል ሚሆነ ነገር ይደረጋል ፊንገር ሾ ደግሞ ፊንገር ሾ ማ አርገናል እኛ እኮ ጂጂክያን ተዋት እግዚአብሔርን ተዋት ተዋት ኖ ኖ ኖ እኛ እዚህ ቲክቶክ ላይ አንድና አንድ አላማ አለን አለን ካላችሁ አለናለን አለን እኛ ብቻ ነን ሶሻል ሚዲያ ላይ ስትሉ እኛ የምንፈልገው ታርጌት ታርጌት ታርጌት ታርገን ጧ እናደርግና ከዛ በኋላ ስራችን እንጨርሰን በአካፕ ማድረግ ነው ከኛ የሚጠብቀው በማል በማል እየመጣን ጃስ እንላለን እዛ ፊንገር ሾው እኮ አልሞት ማይ ጋር አወራሯ ስቀደመ ማስት ስትመርቅ ነበረ። እኔማ ስትመርቅ ምን አለ ሸሽን ያለ ቀሚስ ለብሰሽ ነጠላሽን እየቋጨሽ ብትመረቅ ያልኩኝ ቁጭ ብዬ። እኔ ቆንጆ ፋንቺ ኮ ፍቅር ነሽ ስል ነበር በፊኮ አካውንቴ። እንዴ እሷ ፊትሽ ጠማማ ነው ጠማማ ነው እያለን ፊቷን፣ ከዚህ በፊት ጠማማ መሆኑን አታውቅም ነበረ። ፊትሽ ጠማማነት እያለን እየጨቀጨቅናት አሁን ምን ተፈጠረ? ቅድም ካያችሁት በዊጓ የጠማማውን ፊቷን በእንትኗ እንደዚህ ሸፍነው ነበረ። እንደዚህ አድርገው ነበር። እንሰራለን ዝም ብለህ በማስረጃ ነው ያው አርፋችሁ ቁጭ ይሄንን ፊቷን ሸፍና ከያቸዋት እናንተ አታይም እናንተ መቼ እኛንን እንጂ እኔማ አያለውኝ እኮ ምክንያቱም መጥቼ ጥዋ ያደርጋት ስለምፈልግ አያለውኝ ዝም ብዬ ሰዓት ጠማማው ጎኗን ፊቷን ይሄ የምታጣመመው ፊቷን እንደዚህ የሚጠመመውን እሱ ሸፍነው ነበር። ከምር በውይጉ እንደዚህ በመሀል በመሀል ወደዛ ታደርግና ተመልሳ ደሙታ መጣና ትሸፍነዋለች። እሱ አሁን ፊቷ ጠማማ መሆኑን አታውቅም ነበር ከዚህ በፊት እኔ ነኝ መጀመሪያ ጊዜ ፊቷ ጠማማ ነው ስል ፊቷ ጠማማ ነው ፊቷ ጠማማ ነው እያልኩ ሁሌ ነገራችሁ ነበር። እናንተ አሰሙ። አሁን ልብ ብላችሁ ስታት አያችሁት አይደለ? ፊቷ ይሄ በአንድ በኩል ይሄ ጠቅላላ እንዲህ እንትን ነው፣ በዚህ በኩል ተንሸራቷል። እንትን እርግማን ይሁን ምንድን ነው ነገሩ? እንዳይተላለፍ ወይ አምላክ። እድሜ እየሄደ ሲመጣ ይጠመማል። የኔ ፊት ደግሞ ተጣሞ ልብ ብላችሁ እና ውሸታም ናት። ይሄ በዚህ በኩል ያለው ፊቷ ልክ አደለ፣ እንትን አደለም። ይሄኛው እና ይህኛው ይለያል። ከዛ አየሁ አየሁኝና ነው ፊት ፊት ያን የተንጋደደ የተገለባበጠ ፊት ይዞ ሰው እንዴት ነው ሰው እንዴት ነው ከእኔ ሀናቡ ታስጠላለች ተይ እንጂ ነ አልቀረብሽም አባታችሁን አሁን እዚህ ቤት ውስጥ ተሰበሰባችሁት በረሩ እኔ የምናርግና እናቴ፣ እሷንማ እነገርኳችሁ ኮ ፊትሽ ተጣሟል ብዬ ትናንትና ቪዲዮ ሰራሁኝ። ዛሬ ፊቷን በዊጓ ከልል አመጣች። ያ ፊት በጎፈንድሜ እኔ በሲሚንቶም ሆነ በጭቃ ካላስሞላ ነው ከዚኛው ጋር የኛው ማሽ ሊሆን ይችላል። ሀሜት ሾ በረሮሾ በረሮሾ ሀሜትሾ። አረ አንቺማ ዘንድሮ አንቺማ፣ ይኸው ይሄ በዚህ በኩል ፊትሽ ጥቅጥቅ ብሎ ወጣ ያለ ሰፋ ያለ ነው። በዚህኛው በኩል ሽብሽብ ብሎ እንስ ያለን ጥምም ያለ ነው። አዎ እንዴት አድርገን ነው አሁን የምንሞላው? ነው በጨቃም ይሁን እኔ በሚያማክ ቱርኪጂ አሁን እንደዚህ ብያ ደግሞ ወይ ሄዳት አስተካክል ይሆናል። ድንገት የማታውቀው ነገር ካለ ልምከራት ቱርኪጂና፣ በዚህኛው ጎን ያለው ፊቴ በጣም ተጣሟልም አንሷል። በዚህኛው ጥቅጥቅ ያለ ነው። ይሄኛው ከዚህኛው ጋር አመሳስሉልኝ ብለሽ ቱርክ ሂደሽ እዚህ ፍሽን ከፍተሽ በሰበሰብሽ ወደር ይሄ የተጣመመ ፊትሽን አስተካኪ። ይሄ ያለ ወደዚህ በጣም በጣም በጣም ስለሚሄድ ይሄ ደግሞ እንደዚህ እንዳይጣመም እያዳመጥሽ አሁን ይሄንን ታረግ ይሆናል እኮ አይታወቅም ይሄ በዚህ በኩል እያለ እየተጣመመ ያስቸገረሽን ፊት ምን ታደርጋለሽ? ቦታክስ በየአራት ወሩ ቦታክስ ግትር አድርጎ እንዲይዝልሽ። እንዲ እንዲ አንዲ ምን ላድርግ ታዲያ? የለም ከእራት እንጂ በዊግ አትሻፍኝ የፊትሽን ይሄን ያ ነው እንዲ በጣም በጣም ነው እንዲ፣ በሞራልሽ የተረማመድ ነው። ወይ መድኃኔዓለም፣ እውነት በጣም በጣም በሞራሉ ሄደንባታል። እኛ እኮ እንዲህ ነን። እኛ ቲክቶከሮች እኮ እንለያለን። በዛ ላይ ደግሞ የምታጓጊውን ሰው ማውቃለብሽ። አሁን እኮ ሐሜት ሾ፣ በረሮ ሾ፣ ፊንገር ሾ፣ ፊንገር ሾ፣ ሐሜት ሾ፣ በረሮ ሾ። እንደገና ሀብታም ቤት በረሮ አይጠፋም። አንቺ ከመቼ ወዲህ ነው ሀብታም ቤት በረሮ የሚኖሩ አይደለም? ሀብታም ቤት ድሀ ቤት ማን ሀብታም ቤት በረሮ አይጠፋም ነፊ ልጅቷ ህፃን አንስታ እንዳትበላ፣ ለልጅቷ ጥሩ አይደለም። እኔ ልጅሽን ወድልሻለሁ፣ ትደግልሽ፣ ግን ጥሩ አይደለም። ታርወቹ መጣቀላላ ጤነኛ አረብ ሴት ሀናቡ ሊሆናት እንዲህ አድርገን አይገስ ቤታዩስ እንትና ታለስ። ምን ላይ ነው የተወለደችው? ዲስ ማስ አካባቢ ነው አለ የተወለደችው። እነሱ እና እስኮፒዮች ናቸው። አረደ ያ ስኮፒዮ ናት። አይ፣ ነው ካፕኮርን ካፕኮርን ናት። ስኮፒዮ እስቲ ሙጭ በል በቃ። እኔ የተሳስቻለሁ ማለት ነው። ግን ወሬ በር በቃ። እኔ ሊሆነኝ ቤታዩም የራሱ የሆነ ፓወር አለት። እሷ እንሷ ከዛ ትወጥረሻለች፣ እኔ ደግሞ እዚህ እወጥረሻለሁ። የምትታዪውን ሰው ማውቅ አለብሽ፣ አንቺ ገገማ አሮጊት። እኔ ሶሻል ሚዲያ ላይ እየቆየሁ ነኝ፣ እኔ ሶሻል ሚዲያ ላይ ፌመስ ነኝ፣ እኔ እንደዚህ ነኝ አይባልም፣ አንቺ አሮጊት አይባልም። አንቺ ሶሻል ሚዲያን ዩቲውብንም ሆነ እየተለያየ ቦታ እየተፈመሽው ለምን መሰለሽ? ለሚቴ ልዩ ሰምቲንግ። አሁን እነግርሻለሁኝ፣ እኛ ስላልነበርን እኮ ነው። ከእኔ ደግሞ የባሱ ብዙ ሰዎች አሉ። እኛ ስላልነበርን በሰዓቱ፣ አንቺ ስለነበርሽ አንቺ ነው እንጂ የሚያስፈምስ ነገር ኖሮሽ አይደለም። ምንም የለም። እስቲ አንቺ እዚህ ቁጭ ብለሽ እስቲ እስቲ ሷ እስቲ ሰው የሚያስቆረኝ እንኳን እንኳን እኔ ኮሃና ቡኩ ቪዲዮ ሰርቼ ራሱ ማለት ነው 100 ሰው ቪዲዮዬን ከገባኩ ማለት ነው 80 እኮ ህዝብ እኮ የሚስቅ እኮ ነው። አንቺ እኔ እኮ ሰው አስቀኝ የተፈጠርኩ እኮ ነኝ። እከካ 10 ሰው የሚሰደበኝ እኮ ነው። እኔ ሶሻል ሚዲያ ላይ የቆየሁኝ ነው ትላለች። ከጀርመንዋ ጋር ስታወሩ ሰምቼሻለሁ። ቲክቶከሮች ምን ብለው ምን ብለው ገና እናሳብድሻለን። አርፈሽ ተቀመጪ። ጦሽ ጦሽ ጦሽ እኔ ምንም አያስፈልገኝም። አይሽ አይሽማ አንቺ የምታረጉኝ እያየሁኝ እዚህ መጥቼ እነግርሻለሁ። በረሮ በእጅሽ እንዴ ከመዘክኝ አታፅጅም። ቤቱ ከየት ከየት አባሽ ያመጣሽው ነው? ሀብታም ቤት በረሮ አይጠፋም፣ ደንቆሮ። ምን ነው ሀብታም ነኝ ሀብታም ነኝ፣ እኛ ችግር የለብንም፣ በረሮ አይጠፋም። ምን ሆነሽ ነው? እንደዚህ ወደ ፊትሽ እንዴት ተንጋደደ ወገብሽ? ጭነት የበዛበት መኪና አሮጌት ሴክስ የሆነ ነገር አይታይብሽም። ደግሞ ካንቺ ብሶ እኔ እንደ እኔ መልከት ያድ የታበሽ ከታበሽ ከመጣሽው መልክ ነው አንቺ ወልጋዳ አሮጌት ምን አባቷ ትላለች። በመጦሪያው ሰዓት እንዴት ተቃኝ የሰው ግፍ ነው እነዚህ የኢትዮጵያ እንትኖችን ሴሌብሪቲዎችን ምናምን ነገር አምተሽ አምተሽ አምተሽ የነሱን ባን ይሁኛል። ይጣልሽ። ዲ ነው ሰርሽ ነው ምን አጥንሽ

እዛ ዩቱብ ላይ መቀመጥ ነበር። እዚ ቲክቶክ ላይ መጥተሽ ዩቱብ ላይ ምን እንደኛ እዚ ላይ ኖ ኖ ኖ ኖ ቁጭ ብለሽ ስትመርቂ ነው እንደ አሮጊት ገገማ አሮጊት እንትን አለሽ። ከራሴም፣ ከፋሴም፣ ከቂጤም፣ ከልጆቼም፣ ከባሌም፣ ከኢትዮጵያ ሕዝብ፣ ከህብረተሰብ፣ ከሁሉ ሰው የተጣለው በከማንም ጋር ሰላም መፍጠር አልፈልግም። ምን አገባኝ ፊንገር ሾ፣ በረሮ ሾ፣ ሀሜት ሾ፣ ወልጋዳ ሾ፣ ገና ብዙ ብዙ ነገር እንዴ ድርገን ይኸውልሽ። እንዴ ያረግነ ነው አርገን ማለት ነው። በዛ በገመድ ጎትታን አውጥታን ጠዋት በቃ ጠዋት። እኛ መጣል ብቻ ነው ከኛ የሚጠበቀው። እኛ ጥለን እናልፋለን። አንቺ የወደቅሽበት ጋር ቆመሽ ስትቀባጥሪ መሳቅም እስቲ አሁን አሻይ። አዎ ዩቲዩብ ላይ ቪዲዮ እስከዛሬ ይታይ? መቼ ነው ዩቲዩብ ላይ ቪዲዮ አይታያል። አልወጣንም ጣ ቪዲዮዋ የሚታይ ስሯን ትቀጥል። እኛ የምንፈልገው ኮንፊደንስ ማሳጣት ብቻ ነው። ኮንፊደንስ ዜሮ። ይህ ሺ ጊዜ ብታወራ እንዲህ የተጣመመች ብታወራ፣ እኛም የሚያገባን ነገር እኮ የለም። ስለ እሱ አይስር እኔና እኔን የመሳሰልን ሰዎች አላማችን ምንድነው? ጥለን ማለት ነው። ዩቲዩብ ላይ እንዛው አርፋ ብትቀመጥ ይሻላል ነበር። ቲክቶክ ላይ መጣ ስታጋሳ አወራን። እራሱ እኮ አትችይም አማዬ። ስቀሽ እንኳን ሰው ማሰብ እኮ አትችይ። የትኛው ታይለንትሽ ነው? ቁጭ ብለሽ ሰው ሰብስበሽ ሐሜት ስለምታምሜ እኔ አቅናለሁ። እኔ እንደዚህ ማለት እኔ እንደውም እሺ፣ የዱባዩ የዱባይዋ አቅቷታል። አረ፣ ትናንትና ንብ በለኝ እግዚአብሔርን ንብ ነከሰ ነከሰኝ። እዚህ ጋር ይታያችኋል፣ እዚህ ጋር። ወይኔ አንዬ፣ ንብ ንብ አልነደፈኝም። ስፖርት ቤት ሄጄ ፓርክ አድርጌ ጫማይን እየቀያየሁ ይላል ንቧ። መተ እዚህ ጋር መርዞን ጥላ ሊልችም የዱባይዋ ልጇን ትመን እየተባለ ነው ልጅዋን ክዳነ ወይስ አላሳይም? አለማሳየት መብቷ ነው። ባይዘው ልጇን አሁን እኔ ጋር ልትመጡ ነው ማለት ነው። ያው ልጆቼ ማሳየት ስለማልፈልግ አላሳይም። ልጇን ተመነው ወይስ ታሳይ ነው ጭውዩ? ክዳነው ምን አባት ሆና ነው ካደች? እጂ አሁን ደሞ ሷ ዳረቲ ኧረ ይቀርበና። እሷ ልጅ አትችልም። ይኸው ትናንትና ድራሿ ጠፋ። አትችልም፣ እንትና፣ አትችልም፣ ረገጣ ምናምን አትችልም ፊንገር ሾ ነው። የፊንገር ሾ ተመችቶኛል። ፊንገር ሾ ዳሜጅ በዳሜጅ ነው የምናረጋት። ገና ይችኛዋ ግን የዱባይዋ ግን ረገጣ አትችልም። አቅም የላትም። እንትን ትላለች ሁሌ እያታለሁኝ ልክ እንደሚራገጥ ሰው የሆነ የሆነ ነገር ትናገር መልክ በመሃል እንትን ትላለች፣ ትቀዘቅዛለች። አቅም የላትም። ስለዚህ ተያት፣ ቆይ ትንሽ እንትን ትበል፣ አቅሟን ትሰብስብ። አትችልም ረገጣ ምና አባቷ፣ እኔ እኮ መጀመሪያ ላይ ዊግ ልክል ዊግ ምናምን ስትል እኮ አረን እኔ ጋር ነው እንደ ሀናቡ ጋር ብዬሽ እኮ ነበረ። ክረር አድርጌ ሄድኩ። ባግን ሳያት ሳያት ማለት ነው ታለቅሳለች፣ አቅም የላትም ምናምን። ስለዚህ ቆይ እስኪ ትንሽ እኔ ልተዋት፣ ባይሆን ሌሎቹ አይመስላችሁም? እግዚአብሔርን አትችልም። ምንም ቢሆን እኮ ያው ያው ኢትዮጵያኖች ናት። እኔ እንኳን ኢትዮጵያ አይደለሁም ግን ኢትዮጵያ ነኝ። ፊንገርሹ ፊንገርሹ፣ ዛሬ በዊግ እንደዚህ ፊትሽን እንዲከልልሽ አይከልልም።

ቀጃበረና እናንተ ናቀጃበራሉ። ሀናቡ እብድ ናት ወይ አንዳንዴ? እብድ ናት ወይ አንዳንዴ? ሀናቡ ጥሩ ናት እንዴ? ሀናቡ እንዴ እንዴ! ስለ እኔ ምንነት እንዳታውቅ አድርጌ ነው። ግራማ አጋባችሁ። ምን ያገባኝ እኔ። ወራ ወራቦት ጉቺ ደግሞ ጉቺ ምን አደረገች? ጉቺን ታዋት እነዚህ ጠላ ቤት እና አረቄ ቤት ቁጭ ብለው የሚያወሩት እናቶች ነጠላቸውን እንዲያርገው አረቄ ችርስ እየተደራረጉ የሚያወሩት ወዳለ የእነሱ ወሬ ነው። በብዛት ጉቺ የምታወራው አልጠላትም፣ ደግሞ እንዳታጣሉ ልጅቷን። እኔ ብትጣለኝ ችግር የለብኝም፣ ግን አልጠላትም። ግን ጭዋን ልንገራችሁ ብዬ ነው። የእሷ ወሬ ማለት ነው እያለች የአረቄ ቤት የአረቄ ቤት የጠላ ቤት ወሬ ነው የምታወራው። ተመችቶ ነው ጉቺ ቀጥ ይበት። ይሄ አረቄ ችርስ ምናምን እንደዚህ አይነት ወሬ ይሄድብሽ በቃ። እኔ ምን አገባኝ። አንዳንዴ ተመረ ያለው ሰልጠኝ ያለው አት ቢተምረሽ ሊሆን ይችላል፣ እኛ ጋር መተሽደደበሽ ሊሆን ይችላል። ኖርማል ነው። ድድብና ኖርማል ነው። እውቀት ያላችሁ ሁሉ ለኛ ምንም ማናረጉ ነገር ፌመስ ነን ያሉንም ከፌመስ እዚህ እኮ ቲክቶክ ላይ ታምር እኮ ነው የምንሰራው። እናንተ እኮ ቲክቶክ ላይ የተሰበሰባችሁ ማህበራዊ ረሰቦች ያልገባችሁ ነገር እኛ እዚህ ቲክቶክ ላይ ታምር፣ ኮማቾች ታምር ነው የሚሰሩት። ሁላችንም እኮ ስራችንን የምንሰራው እኛ በምላሳችን በቪዲዮ ኮማቾች በኮመንት አሁን ጉቺ እንትን ምንድነው ህጅ ተመራ ያለሽ የተማረች እውቀት ያላትን ልጅ አንጥተን የአነቄ ያለቄ ቤትና የጠላ ቤት ወሬ እንድታውራ እናደርጋለን። ፌመስ ነን ዩቲዩብ ላይ ፌስቡክ ላይ የቆየንን ምናምን ያሉትን እነ ሴጋውን እነ ፊንገር ሾን እነ ጂጂ ኪያን አያችሁ፣ እያያችሁ ነው አይደል እያወረድን ጠብ እንደዚህ ነው በቃ ነው የምናደርገው እኛ እዚህ እነሱ በኮመንት ዝም ብለን ያሉትን የሆነ ነገር በቃ ምን ያገባል? እኔማ ስንት ጥዋት አደርጉኝ ቲክቶክ ላይ የዛሬ አራት ዓመት ስመጣ ነው እናትሽ ትበቱልኝ ዴ እናትሽ ትባላልስ የሆነ ነገር ስትሉኝ አይው እኔንም እኔንም እኮ አወርዳችሁ የልጆች እናት ተብዬ መከበር የሚገባኝን ሴትዮ በስተርጅና እና አምጥታችሁ እዚህ ያቃለላችሁኝ እናንተ ናችሁ፣ ኮማቾች ናችሁ። ስለዚህ ማንም ለማንም እዚህ ላይ አይከብርም። አንከባበራትም፣ ዘንድሮ አንከባበራትም። ማለት ምንም አማራጭ የለንም። ማንቶ አርዶ ማን ይቀራታል ነው? አዎ በቃ አለቀ። ኮማቾች ባርቱ የኔንም ስር ንቅል፣ ሂዱና ዛጋ ስሯን ንቅል፣ ጅማቷን ብጥስ ልክ ልኳን። ከዛ በኋላ ደግሞ በአንደኛው አካውንታችሁ የኔ ቆንጆ አንቺ ምን የሆነ ቤት ገብታ ገስተ ላይ ወይ ማጅራት ስራ ላይ ውሏል ምን እኔ በቃ ማ ወደ መንግስተ ሰማያት ተቀራርብ ያለው የአራት ልጆች እናት ነኝ፣ ጨዋ ነኝ ምናምን እንኳን እናታችሁት የምሳደብ እናት እናታችሁት በደ ማይ ጋድ ወራን ጋይስ እኔ ፓርክ ቢያመልጠኝ እንግዲህ አይ ስወርት ወገ ለሚ ቴል ዩ ሳምቲንግ ጋይስ አንድ ነገር ልንገራችሁ ሀናቡ ይሄንን አለች። አሁን እኮ ችግራችን ነው። ሀናቡ ይሄንን አለች። እንዲህ ብላ ነበር። እንዲህ አውራች ስታውራት ትለፈልፋለች፣ ስታውራት ትጫለች። እኔ ምንም የሚያገባኝ ነገር የለም። ምንም አይ፣ እኔ እዚህ ጋር ስመጣ ሌላ ሰው ነኝ። ከናንተ ጋር የቻልኩትን ወሬ አውራ አውራና አቀባጥርና እርገጪ ስትሉኝ ረግጥና ፊንገር ሾላለው የዱባይ ዋጋ ለሞታ ለዱ ሁሉንም ረግጪ ረግጪ ረግጪ። ከዛ ሲጨርስ ማለት ነው ወጣለሁ። አላቅም፣ አላስታውስም። ቲክቶክ ላይ ስገባ እኔ አይደለሁም። ከዚህ ስወጣ ይሄው ቆራርጠው ቪዲዮ የሚላቋሉ እነሱ ሲላቁ ቪዲዮዬን አይዋለሁ። እንደዚህ ብዬ ነበር። ለምንድን ነው ያልኩት? አለለም ቁጭ ብዬ እንደናንተ አይና የራሴን ቪዲዮ አይና በፌኮቹ አካውንቴ ራሴን በራሴ ሰድቤ ወጣሉኝ። ራሴን በራሴ እሰድባሉኝ። ውሽማዬ ሊመጣ ነው። የእኔ ጌታ ኢኖ አይ ላቭ ዩ ሶ ማች አይ ዋንት ቱ ሀግ ዩ ሶ ባድ ከውሽማዬ ጋር ቁጭ ብዬ የእኔ ጌታ፣ የእኔ ፍቅር፣ እንዴት ነህልኝ? አትንቁኑ፣ አትቅኑ፣ ሀናቡን ለመምሰል አትሞክሩ።